በጋዛ ለሁለት ዓመታት የቆየው ሰቆቃ ወደ ብስራት እየተቀየረ ይገኛል። ዶናልድ ትራምፕ ተጠባቂውን ስምምነት አፈራርመዋል። የአሜሪካው አወዛጋቢ ፕሬዝዳንት አጋጣሚውን ልዩና ታሪካዊ ሲሉ ጠርተውታል። በባሻር አልአሳድ መመረዝ ዙሪያ አዳዲስ መረጃ ፈትልኳል። በሩሲያ የሚገኙት የቀድሞ የሶሪያ መሪ የተመለከተውን አዲስ መረጃ ይፋ ያደረጉት ሰርጌይ ላቭሮቭ ናቸው። በዘገባችን የምንመለከተው ጉዳይ ይሆናል። ኢትዮጵያም የግብፅን ማሳሰቢያ ጣጣለች። የሁለቱ ሀገራት ጡዘት ይበልጥ ተካሯል። ግብፅ የውሃ ደህንነቷን ለማስጠበቅ አስፈላጊ እርምጆችን ወስዳለው በማለት ቡራ ከረዮ ስትል መሰንበቷ የሚታወቅ ነው። በሌላ በኩል ግብፅ የሀገሪቱን ከፍተኛ የክብር ኒሻን ለትራምፕ ሰጥታለች። የዋይት ሐውሱ አለቃ የሀገሪቱን ከፍተኛ የክብር ኒሻን ሊያገኙ መሆናቸው ትልቅ ግርም የፈጠረ ሆኗል። ከእስራኤል ዘንድም ተመሳሳይ ነገር ተሰምቷል። ውድ ቤተሰቦቻችን ይህ የአሪፍ መረጃ ሰዓታችን ነው። በዓለም አቀፍ ደረጃም እየተከናወኑ ልትሰሟቸው ይገባል ያልናቸውን መረጃዎች ይዘን ተገኝተናል። ዩክሬን በሀገርነት መቀጠሏ ሊያበቃ ይችላል ሲሉ አሌክሳንደር ሉካሼንኮ ተናግረዋል። ዩክሬን በጦርነቱ ሰላማዊ መፍትሔ ላይ እንዲደረስ ካልሰራች ሊገጥማት የሚችለውን ሁኔታ በተመለከተም የቤላሩሱ ፕሬዝደንት በዝርዝር ተናግረዋል። የኔቶ አዛዥ ችግር በሩሲያ ሰርጓጅ መርከብ ላይም ቀልድ ሰንዝረዋል። የማርክ ሩተ ንግግር ተከትሎ ከሩሲያ ዘንድ መላሽ ተሰጥቷል። በሰፊው እንመለከተዋለን። ትራውሬ ለ ሀያ ሁለተኛ ጊዜ ከግድያ ሙከራ መትረፋቸው ተነግረዋል በቡርኪና ፋሶ ወጣት መሪ ላይ ያነጣጠረው የግደያ ሙከራ በተመለከተ የምንላችሁ ይኖረናል። እነሆ ወደ ዘገባችን አመራን። የአሳድ የመመረዝ መረጃ ሐሰት ነው ተባለም። የቅድሞ የሱሪያ መሪ በሺር አላሳድ መመረዝን የተመለከተው መረጃ ሐሰት መሆኑን ሰርጌይ ላቭሮቭ አስታውቀዋል። በዚህ በያዝነው ጥቅምት ወር መጀመሪያ አሳድ የመመረዝ አደጋ ደርሶባቸው በሆስፒታል መቆየታቸውን የሚገልጽ ሀሜ ሲናፈስ ነበር። ዘመቻውን በእንግሊዝ ባደረገ የሶሪያ የሰብአዊ መብት ተሟጋች የወጣው መረጃ ግን የሶሪያ ውጭ ጉዳይ ሚኒስቴር ፍጹም አሰስ ሲሉ አጣጥለውታል። ላቭሮቭ በማብራሪያቸው አሳድና ቤተሰባቸው ሰላማዊ በሆነ ሁኔታ በሞስኮ እየኖሩ ናቸው ሲሉ መናገራቸውን አረቲ በዘገባው አመላክ። አሳድ ባሳለፍነው አመት አሳ ሶሪያን ለቀው በሞስኮ ጥገኝነት እንደተሰጣቸው የሚታወቅ ነው። የአሳድ ተቃዋሚ ሆኖ እንደቆየ የተነገረለት የእንግሊዙ ተቋም የወጣው ያልተጨበጠ መረጃም በምዕራቡ ዓለም መገናኛ ብ ብዙሀን በሰፊው ሲቀነቀን ሰንብቷል። ሆኖም የሩሲያ ውጭ ጉዳይ ላቭሮቭም ወደ ሞስኮ ከመጡ አንስቶ ምንም ችግር እንዳልገጠማቸውና በደስታ እየኖሩ መሆናቸውን በአጽንዖት ተናግረዋል። ላቭሮቭ ማብራሪያቸው እንደነዚህ አይነት አሉባልታዎች የሚሰራጩ ከሆነ ነገሩን መረጃውን ለሚያሰራጩት ቻለው ብለዋል። ሚኒስቴሩ ሀገራቸው ለአሳድ ጥገኝነቱን የሰጠችው ከስልጣን ከወረደ በኋላ ሊደርስባቸው የሚችለውን መጥፎ ነገር በማሰብ በብሔራዊ ርኅራይ መሆኑን ጨምረውም ተናግረዋል። ላቭሮቭ ባለፍነው ዓመት የአሳድ ሁኔታ በ2011 በሊቢያው የቀድሞ መሪ ኮሎኔል መሐመድ ጋዳፊ ላይ ከደረሰው መጥፎ አጨራረስ ጋር በማነጻጸር አቅርበውታል። በወቅቱም የጋዳፊን መሞት ተከትሎ ሂላሪ ክሊንተን በደስታ ማጨብጨባቸውን የሩሲያ ውጭ ጉዳይ አስታውሰዋል። ትራምፕ ተጠባቂውን ስምምነት አፈራረሙ። የአሜሪካው መሪ አጋጣሚውን ልዩ ብለውታል። ፕሬዝዳንት ዶናልድ ትራምፕ ከግብፅ ኮተርና ቱርክ መንግስት ጋር በመሆን እስራኤልና ሐማስ የተኩስ አቁም ስምምነት እንዲፈራረሙ አድርገዋል። ተጠባቂውን ስምምነት መፈረም ተከትለው ትራምፕ ለመካከለኛው ምስራቅ አዲስ ቀን ሲሉ የአድናቆት ንግግር አሰምተዋል። በአዲሱ ስምምነት የመጀመሪያ ዙር ትግበር እስራኤል ወታደሮቿን ከጋዛ ሰርጥ የምታስወጣ ሲሆን ሐማስ ቀሪዎቹን ሀያ በህይወት የሚገኙ ታጋቾችን ይለቃል ተብሎ ብሎም ነበር። የፍልስጤሙ ታጣቂ ቡድን በገባው ስምምነት መሰረትም ሰኞ እለት ሁሉንም ታጋቾች ወደ ቤተሰቦቻቸው እንዲለቀቁ ማድረግ ችሏል። ታጋቾቹ በከፍተኛ ደስታ ብሎም መላው ገጽታቸውና ከላይ ሁኔታቸው ያማረ ሆኖ መታየቱም በሐማስ እጅ ጥሩ አያዝ ሲደረግላቸው እንደቆየ አመላካሽ ነው። ከእስራኤል በኩልም በእጇ ላይ የሚገኙ ፍልስጤማውያን ሁለት ሺህ ያሉ እስረኞችን መልቀቋ ከዛ ሁሉ ሰቆቃ በኋላ በሁለቱም ወገን አዲስ አይነት ደስታን የፈጠረ ሆኗል። ትራምፕ ከስምምነቱ መፈረም በኋላ ሂደቱ ሰላም ከማምጣት ባለፈ ሽብርና ሞትን የሚያስቀር ነው የሚል ንግግር አሰምተዋል። አወዛጋቢው ፕሬዝዳንት እጅግ በፍጥነት ከጫፍ በደረሰው ስምምነት ሁሉ መደሰቱን የሚገልጽ አስተያየት ጨምሮ ሰንዝረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ትራምፕ ለሰሩ ስራም ከፍተኛ ሞገሳን ሲያቀርቡም ተሰምተዋል። ከዚህ ቀደም እንደተናገሩት ሁሉም አሁንም በደጋሚ የአሜሪካው መሪ መንግስት ይኸውም የእስራኤል ታላቁ ወዳጅ ሲሉ አሞግሰዋቸዋል። በተንታኞች ግምት መሰረት ስምምነቱ ሙሉ ለሙሉ የመተግበ ድንበር እድሉ አሁንም አጠራጣሪ ነው ብለዋል። ይሁንና ግን በሁለቱም ወገን የታጋቾች መለቀቅና የሰላም አየር መንፈስ መጀመሩ ትልቅ እፎይታ ተደርጎም የታየ ነው። ሀማስ በህይወት ያሉ ሀያ ታጋቾችን መልቀቁን ተከትለው ትራምፕ በምክር ቤቱ ንግግር ሲያሰሙ ይህ ሀገሪቱም ተወካዮች አባላት ቆሞ አጨብጭበውላቸዋል። ትራምፕ ንግግር ሲያደርገው አንድ እስራኤላዊ ተቃዋሚ የምክር ቤት አባል ለፍልስጤማ ሀገርነት እውቅና ይሰጥ የሚል ጽሑፍ በማሳየታቸው የፕሬዝዳንቱ ንግግር ለተወሰነ ደቂቃ ተቋርጦ ነበር። አፈ ጉባኤ አሚር ኦሃና በምክር ቤቱ ስነ ስርዓት ይከበር ሲሉ ተቃዋሚው ፖለቲከኛ ከአዳራሹ እንደወጡ ተደርጓል። በሐማስና እስራኤል መካከል ድርድሩን ሲያካሂዱ የቆዩ የአረብ ሀገራት ከትራምፕ ዘንድ ምስጋና ደርሷቸዋል። በጋራ በመስራት ታላቅ ድል አስገኝተዋል ሲሉ ፕሬዝደንቱ ተናግረዋል። አሁን የእስራኤል ወርቃማ ዘመን ነው ያሉ ትራምፕ መካከለኛው ምስራቅ ወርቃማ ዘመን ላይ ይገኛል ሲሉም ተደምጠዋል። በሕይወት ቆይተው ከተለቀቁት ሀያ እስራኤላውያን ተጨማሪ የሞቱ ሀያ ስምንት አጋቾች አስክሬናቸው መጥቶ ግባ ተመሪ እንደሚፈጸምላቸውም ይፋ ሆኗል። ከትራምፕ በፊት በምክር ቤቱ ንግግር ያደረገው ኔታንያሁ በትራምፕ አስተዳደር ድጋፍ ከአረብ ሀገራት ጋር ያለንን ግንኙነት ጤናማ እናደርጋለንም ሲሉ ተደምጠዋል። ኢትዮጵያም የግብፅን ማሳሰቢያ አጣጣለች። የሁለቱ ሀገራት ጡዘት ይበልጥ ተካሯል። ግብፅ የውሃ ደህንነቷን ለማስጠበቅ አስፈላጊ እርምጃዎችን ወስዳለው ማለቷን ኢትዮጵያ ክፉኛ አጣጥላለች። ግብጽ ብሔራዊ ጥቅሟን፣ የውሃ ደህንነቷን ለማስጠበቅ አስፈላጊ እርምጃዎችን ሁሉ እንደምትወስድ ፕሬዝደንት አብዱል ፈታህ አልሲሲ ከቀና በፊት ተናግሯል። አልሲሲ በካይሮ በተካሄደው ስምንተኛው የውሃ ሳምንት ባደረገውት ንግግር ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗን አንድ ድክ ት መቆጠር የለበትም ብለዋል። ፕሬዚደንቱም ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ሲሉ ገልጸዋል። ኢትዮጵያ በውሃና ኤነርጂ ሚኒስቴር በኩል በሰጠችው ምላሽ ግብፅ ህገወጥና የበላይነት በተሞላው መንገድ የአባይ ወንዝ ለመቆጣጠር መሞከሯ ቀጥላለች ስትልም ሞቅሳለች። ሚኒስቴር መስሪያ ቤቱ በወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ በመግለጽ የግብፅን አካሄድ አጣጥሏል። የኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲል አክሏል። ከቀና በፊት የህዳሴ ገደቡ በሱዳን ጎርፍ አስከትሏል በሚል ግብጽ መክሰሷ የሚታወስ ነው። የተባበሩት መንግስታት ጠቅላላ ጉባኤ በተካሄደበት ወቅት ደግሞ የግብጽ የውጭ ጉዳይ ሚኒስቴር ባድር አብደላቲ ኢትዮጵያ ወደ አለም አቀፉ የፍትህ ፍርድ ቤት እንደሚወስድ መናገራቸው አይዘነጋም። በተባበሩት መንግስታት የኢትዮጵያ ምክትል ቋሚ ተወካይ ዮሴፍ ካሴ ለግጹ የውጭ ጉዳይ ሚኒስቴር በሰጡት መላ ግብጽ ስለ ታላቁ ህዳሴ ገደብ ያደረገችው ንግግር መሰረት አልባና አሳሳች ነው ሲሉ አጣጥለውታል። አልሲሲ በካይሮ በተካሄደው ስምንተኛው የውሃ ሳምንት ላይ ባደረገው ንግግር ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅን ለመቆጣጠር የሚያስችልና ሁለቱን የታችኛው ተፋሰስ ሀገራት ያካተተም አሳሪ ስምምነት እንዲኖርም ጠይቀዋል። የውሃና ኤነርጂ ሚኒስቴር በወጣው መግለጫ ግብጽ በጎርፍ ከመጥለቅለቅ እስከ ረሃብ ድረስ ጽንፍ ለጽንፍ ያሉ ሐሰተኛ ክሶችን ማቅረቧን በመጥቀስ ይህም ጋራ ፍላጎት ላይ የተመሰረተ መፍትሄ ለማበጀት ፍላጎት እንደሌላት ያሳያል ብለዋል። ሱዳንም ወደዚህ ሐሰተኛ ክስ ጎት ታስገብታለች። ሆኖም ግን ኢትዮጵያና ሱዳን በህዳሴ ግድቡ ላይ ለህዝቦቻቸው እድገት በስኬታማ መንገድ ተባብረው እየሰሩ ነው ሲልም አክሏል። የግብፅ አመራሮች ከፀሐይ የሚመነጭ ኃይልን በመጠቀም የከርሰ ምድር ውሃን በማቆር እንዲሁም የዝናብ ውሃን ለእርሻ በመዋል ረገድ በተለይም በአባይ ተፋሰስ ሀገራት ያሉን ወንድሞቻቸውን እንደሚደግፉ ጠቁመዋል። የውሃና ኢነርጂ ሚኒስቴር ይህንን ንግግር በማጣ ቀስ የግብጽ የተንሸዋረር አፍሪካ ትብብር ማሳያ ነው ሲል ተችቷል። የአባይ ተፋሰስ ሀገራትን የግብጽ እርዳታ ተቀባይ አድርጎ የሳለ ንግግር ነው በማለትም አጣጥሎታል። ይህ ያረጃ ፈጀ ትብብር ትርክት ነባራዊ እውነታ እንዲሆን የአፍሪካን ፍላጎት አያንጸባረቀም ሲሉ አክለዋል። ግብጽ በአውሮፓውያኑ 1959 የተፈረመው እና አብዛኛውን የውሃውን ድርሻ የሚሰጣትን የቅኝ ግዛት ስምምነት በመጥቀስ የወንዙ ውሃ ሙሉ በሙሉ በበላይነት ለብቻ የመጠቀም ፍላጎት እንዳላት ኢትዮጵያ በተደ ደጋጋሚ ከሳለች በዛሬው መግለጫም የቅኝ ግዛትን ማዕከል ያደረገ እሳቤ በኢትዮጵያ ላይ የከሸፈና የተንሻፈፈ ፖሊሲ እንድትከተል አድርጓል ሲልም ወንጅሏል። ለአመታት ኢትዮጵያን ጨምሮ የአባይ ተፋሰስ ሀገራት ከግብፅ ጋር ለመነጋገር ቢሞክሩም ስኬታማ አለመሆናቸውም ተጠቅሷል። በሶስትዮሽ ድርድር ወቅትም ይሁን የመጀመሪያው ዙር የህዳሴ ግድቡ ሙሌት ሲከናወን አለም አቀፍ ህግን በማክበር የውይይት ሙከራዎች ቢደረጉም ግብፅ በቀናነት አለመሳተፏን ኢትዮጵያ ገልጻለች። ትራውሬ ለ22ኛ ጊዜ ከግድያ መትረፉ ተነገረ የቡርኪና ፋሶ ወጣት መሪ ሻምበል ኢብራሂም ትራውሬ ከ22ኛ የግድያ ሙከራ መትረፉ መቻሉ ነው የተነገረው ባሳለፍነው 2022 ስልጣን ላይ የወጣው ትራውሬ በአመራር ጥበቡ ከሟቹ ቶማስ ሳንካራ ጋር በከፍተኛ ደረጃ ሲነጻጽር የቆየ ነው ወጣቱ መሪ እንደ ሳንካራ ሁሉ ለምዕራባውያን በተለይ የሀገሩ ቅኝ ገዢ ለነበረችው ፈረንሳይ አልገዛም ማለቱ ተደጋጋሚ ትችትና የግድያ ሙከራ እንዲያስተናግድ ምክንያት መሆኑ የሚታወቅ ነው ከዚህ ሂደት ጋር በተያዘ ከቀና በፊት ትራውሬ ላይ ለ22ተኛ ጊዜ ግድያ ሙከራ ለማድረግ ሲካሄድ የነበረ ቅድመ ዝግጅት በቡርኪና ፋሶ የጸጥታ ኃይሎች መክሸፉን ዘገባዎች አመላክተዋል። በትራውሬ ላይ ያነጣጠረው አዲሱ የግድያ ሂደት በአንድ የሆላንድ መንግስታዊ ያልሆነ ተቋም የተቀነባበረ ነበር ተብሏል። ከጉዳዩ ጋር በተያዘም የተቋሙ ዋና አስተዳዳሪና ምክትሉን ጨምሮ የበታች ሰራተኞች በቁጥጥር ስር መዋላቸው ተገልጿል። ትራውሬ ወደ ስልጣን ከወጣ በኋላ የምዕራባውያንን የእርዳታ ሂደት አሻፍረኝ በማለት ሀገሪቱም ራሷን በቻለ መንገድ ወደፊት እንደትራመድ እየጣረ መሆኑ የሚታወቅ ነው። ሀገሪቱ ከማዕድን አንስቶ በተለያዩ ዘርፎች ላይ በፈረንሳይ ላይ የነበራት ጥገኝነት እንዲያበቃ ማድረግም ችሏል። ግብጽ የሀገሪቱን ከፍተኛ የክብር ኒሻን ለትራምፕ ሰጠች። ግብጽ የሀገሪቱ ከፍተኛው የክብር ኒሻን የሆነውን ኦርደር ኦፍ ዘናይል ሽልማት ለፕሬዚደንት ዶናልድ ትራምፕ ለመስጠት መወስኗም ነው የተነገረው። ሽልማቱ የአሜሪካው ፕሬዚደንት የጋዛ ጦርነት እንዲያበቃ ባደረጉት ወሳኝ ሚና ብሎም ለሰላም ጥረቶች እና ግጭት አፈታት ላበረከቱት አስተዋጽኦም እውቅና ለመስጠት ነው ተብሏል። የግብጽ ፕሬዚደንት ጽህፈት ቤትን ዋቢ በማድረግ ስፖትኒክ እንደዘገበው ሽልማቱ ከአንድ መቶ ዓመታት በላይ እያስቆጠረና በሀገሪቱ ትልቅ ቦታ ለሚሰጣቸው የውጭ ዜጎች የሚበረከት ነው። ከዛ በተጨማሪም የኦርደር ኦፍ ዘናይል ሽልማት በአባይ ወንዝ የመጣውን ብልጽግናና ልማት ለማሰብ ጭምር በታላቁ ወንዝ የተሰየመ እንደሆነ ይነገራል። ትራምፕ በመጀመሪያ የስልጣን ዘመናቸው ከግብጽ ጋር በመወገን ፈርዖናዊቷ ሀገረ ግንባታው የተጠናቀቀውን ኢትዮጵያ የአባይ ግድብ በሚሳይል ልትመታ እንደምትችል መናገራቸው የሚዘነጋ አልነበረም። አወዛጋቢ ዶናልድ ትራምፕ ዳግም ወደ ስልጣን ከመጡ በኋላ በኋላ ደግሞ የግብጽና ኢትዮጵያን ጨምሮ በዓለም ላይ ፈጠሩና ሊፈጠሩ የነበሩ ሰባጭ ግጭቶች ማስቆማቸውን በመናገር የሰላም ኖቤል ሽልማት እንዲሰጣቸው ሲወተውቱ ታይተዋል። በሌላ በኩል የእስራኤል ፕሬዝዳንት ኢስሐቅ ሄርሶግ ለትራምፕ የአገሪቱን ከፍተኛ የሲቪል የክብር ሜዳሊያ ለመሸለም መወሰናቸውን ጽሕፈት ቤታቸው አስታውቋል። ዩክሬን በአገርነት መቀጠሏ ሊያበቃ ይችላል ሲሉ ሉካሼንኮ ተናገሩ። ዩክሬን በጦርነቱ ሰላማዊ መፍትሄ ላይ እንዲደረስ ካልሰራችና የሩሲያኑ ግስጋሴ ከቀጠለ ኬፍ በአገርነት ላትቀጥል እንደምትችል የቤላሩሱ ፕሬዚደንት አሌክሳንደር ሉካሼንኮ ተናግረዋል። ፕሬዚደንት ቭላዲሚር ፑቲን በያዝነው ጥቅምት ወር መጀመሪያ የአገሪቱ ጦር በሁሉም አቅጣጫ ወደፊት እየተጓዘ መሆኑን መናገራቸው የሚታወስ ነው። ከጦርነቱ መጀመር አንስቶም ሩሲያ በ210 አካባቢዎች 5000 ስኩዌር ሜትር በእጇ ማስገባቷን መረጃዎች ያሳያሉ። ከሩሲያ ታዋቂ ጋዜጠኛ ፓቬል ዘሩቤ ጋር ቆይታ ያደረጉት ሉካሼንኮም በአሁናዊው የጦርነቱ አካሄድ የዩክሬን በሀገርነት መቀጠል ጭምር አጠራጣሪ እንደሆነ ተገልጿል። የቤላሮሱ መሪ በማብራሪያቸው በቶሎ ከስምምነት ላይ ለመድረስ ኬቭ የማትሰራ ከሆነ መጥፎ ነገር እንደሚጠብቃ ጨምረው ገልጸዋል። ሩሲያ በውጊያ ሜዳው ወደፊት እየተጓዘች ነው፣ ይህም የዩክሬንን በሀገርነት መቀጠል ጭምር ሊያጠፋ የሚችል ነው ብለዋል ሉካሼንኮም። የቤላሮሱ መሪ በስም ያልጠቀሱ ቸውንና ከዩክሬን በስተምዕራብ የሚገኙ ያሏቸው ሀገራት የተወሰነውን መሬቷን ሊነጥቅ አሰፍስፈው እንደሚገኙ ጭምር ገልጸዋል። በዩክሬን ጉዳይ ከስምምነት እንዳይደረስ እንቅፋቱ ፕሬዚዳንት ቮሎዲሚር ዘለንስኪ እንጂ አሜሪካ፣ ሩሲያ ወይም የምዕራቡ ዓለም ሀገራት እንዳልሆነም ገልጸዋል። ችግሩ ዘለንስኪ ነው ብለዋል። እናም ውል ንግግር እንዲመጣ የውጭ ኃይሎች ግፊት ያስፈልጋል። ከዛም በዛ አይነቱ ግፊት ውስጥ አስፈላጊ ውሳኔ ላይ ይደረሳል ብለዋል። የክሬምሊኑ ቃል አቀባይ ዲሚትሪ ፔስኮቭ ባሳለፍነው መስከረም መጨረሻ በሰጡት መግለጫ በሩሲያ እና ዩክሬን መካከል ንግግር እንዳይጀምር እንቅፋት የሆነችው ኬብ መሆኗን አስታውቀዋል። ሁለቱ ሀገራት ባሳለፍነው ዓመት በቱርክ ኢስታንቡል የሶስት ዙር ውይይት አድርገው ሳይሳካ መቅረቱ አይዘነጋም። የኔቶ አዛዥ ችግር በሩሲያ ሰርጓጅ መርከብ ላይ ቀለዱ። የሰሜን አትላንቲክ ጦር ቃልኪዳን ድርጅት ወይም ኔቶ ዋና አዛዥ ማርክ ሩተም የቴክኒክ ችግር እንደገጠመው በተነገረለት የሩሲያ ባህር ሰርጓጅ መርከብ ዙሪያ ቀልደዋል። ኖቮሮስያስክ የሚል መጠሪያ እንዳለ የተነገረለት የሩሲያ ሰርጓጅ መርከብ የባህር አሰሳ ህግ ለመከተል ከፈረንሳይ ወጠ ብሎ በእንግሊዝ ቻናል አካባቢ ታይቷል። የኔቶ ዋና ጸሐፊም የተሰበረው መርከብ እያነከሰ ነበር በማለት ቀልድ ቢጤ ንግግር በባህር ሰርጓጁ ዙ ዙሪያ ሰንዝረዋል። ሩተም በሜዲትራኒያን የቀረም የሩሲያ ደህና መርከብ የለም ሲሉ ጨምረው መናገራቸውን ቢቢሲ በዘገባው አመላክቷል። ሩሲያ በበኩሏ በመርከቡ ብልሽት ዙሪያ የሚሰጡ አስተያየት ከእውነታ ያፈነገጠ ነው የሚል ምላሽ ሰጥታለች ተብሏል። ሞስኮም ሰርጓዥ መርከቡ የተሰጠውን ተግባር በትክክል እያከናወነ ነበር ስትል መረጃውን አጣጥላለች። ባሳለፍነው ሰኔ ወር በሐሰተኛ ምልክት ሲንቀሳቀስ የነበረው የሩሲያም የጦር መርከብ እንግሊዝ ቻናል በድብቅ መጓዙን የሚገልጽ መረጃ ወጥቶ እንደነበር